ሁለት ሺ አራት ጀምሮ እስከ 2010 ያለው ሂደት በተለይ ድምፃችን ይሰማ የሚባለው ሂደት በወጉ መገምገም አለበት። የተነሳበት አላማ ምንድነው? እውነትነቱ የተነሱ አጀንዳዎች ሻሮች ምንድናቸው? ፒውርሊ ሃይማኖታዊ ነው ወይስ ፖለቲካዊም ይዘት ነበረው? ሃይማኖታዊ ከሆነ እንዴት የሚሉና ከሃይማኖት ሰይክት ማኳያ በብዙ ጉዳዮች መዳሰስ ና መገምገም ያለበት ነው። የዚህ ፕሮግራም አላማ አይደለም ግን ትልቅ ጀንክቸር ስለሆነ ትልቅ ነገር ስለሆነ የሆነ የሙስሊሙን የሆኑ አመታት የወሰደ ና አሁን ያለውን ሁኔታ የወለደ ስለሆነ በጥንቃቄ መመርመር መታየት ና ለመወቃቀስ አይደለም ትምህርት ለመውሰድ ዞሮ ዞሮ ሙስሊሙ ሕብረተሰብ ይቀጥላል። ወደፊት ልጆቻችን የልጅ ልጆቻችንም እንደ ተመሳሳይ ሁኔታ ሊያጋጥማቸው ይችላል ና ከዚህ ሂደት እንዴት ነው የሚማሩት? በጎ ነገር ካለው በጎ ነገሮቹን እንዴት ነው የሚወስዱት? ደካማ ነገሮቹን ደግሞ ሳናሽ ሙነም ሙናቸው ሳንሽ ኮረመም ይሄ ይሄ ፓርቱ አደገኛና ደካማ ነበረ፣ ይሄ ይሄ ፓርቱ ደግሞ ሙስሊሞችን ትክክል ያልሆነ አቅጣጫ የወሰደ ነበረ ተብሎ በወጉ ተገምግሞ፣ በልኩ ተገምግሞ፣ ሳታደንቅም ሳታጋንንም በጣም ሳታቀጭጭም፣ በልኩ ተገምግሞ ውጤቱም እራሱ ታይቶ ድምጻችን ይሰማ ያመጣው ውጤት ምንድን ነው? በጎ ነው ወይ? በጎ ውጤት አምጥተዋል። የመጣው ውጤት በጎ ነው በሃይማኖት ደረጃም በተቋም ደረጃም በኢቨን ፖለቲካዊ ውጤቱ ምን ያህል ጥሩ ነው የሚለው በወጉ ተገምግሞ መማሪያ መሆን መቻል አለበት። ይህ ከደጋፊና ከተቃዋሚ ውጭ ሆኖ አካደሚክ የሆነ ኢንቴሌክቹዋል የሆነ የሰከነ ግምገማ በወጉ ያስፈልገዋል የሚል እምነት አለኝ። ከ2011 በኋላ 2011 ላይ ድምጻችን ይሰማ ውጤት ተብሎ ወይም የለውጡ ውጤት ተብሎ የመጡ ለውጦች አሉ፣ በተቋም ደረጃ እና እነሱ ሶስት ምዕራፎች ይኖራቸዋል። በዛን ጊዜ ከዛ በፊት በህዝብ የተመረጠ ህጋዊ ጠቅላላ ጉባኤ ያለው መጅሊስ ነበረ 2011 ላይ። ይህን አንደርስታንድ ማድረግ ያስፈልጋል። ይህም በተመለከተ ያው ክቡር ጠቅላይ ሚኒስትር በቴሌቪዥን ደረጃ የተናገሩት አለ። ህጋዊ የሚባለው ተቋም የነ ሀጅ ሙሀመድ አሚን ይመሩት የነበረው ተቋም ነው የሚል በግልጽ ቋንቋ ነው የተናገሩት። ምክንያቱም ባለው ዳታ መሰረት ወደ ስምንት ሚሊዮን አካባቢ ህዝብ እንግዲህ ምርጫ የሚባለው ነገር ኢትዮጵያ ውስጥ ትክክል ነው አይደለም፣ ምን ያህል ፐርፌክሽን አለው የለውም፣ ሁሌም ክርክር አለው። የፖለቲካ ምርጫውም በአጠቃላይ በአፍሪካ ደረጃ ጭቅጭቅ አለው። በኢትዮጵያ ደረጃ በእያንዳንዱ በየአምስት አመቱ የመንግስት ምርጫ ላይ ጭቅጭቅ ሳይኖሩ ቀርቶ አያውቅም። ከ97 የነበረውን ታካል ላይ 2002 ላይ 2007 ላይ ሁሌም ትክክል አይደለም የሚሉ ድምጾች ይኖራሉ። ግን እንደዛም ሆኖ ግን መንግስት ፓርላማው መስርቶ ጠቅላይ ሚኒስትርም ተመርጦ መንግስት ሆኖ ይሄዳል። በዛ መልኩ ምርጫዎች ተደርገዋል እና ህጋዊ የሆነ አሁንም ያልፈረሰ እስካሁን ድረስ ያልፈረሰ ጠቅላላ ጉባኤ አሁንም አለ እና ያ ነው ትልቁ። እዛ አካባቢ የተፈጠረው ስህተቱ ያ ነው። 2011 ላይ 2010 መጨረሻ አካባቢ ላይ ጠቅላይ ሚኒስትሩ የነበረውን የሁከት የማብረድ እና ነገሮችን ወደ አንድ ማዕከል የመሰብሰብ ፍላጎት ስለነበረ በክርስትና እንዳረጉት በእስልምናውም ደረጃ ዘጠኝ አባላት ያሉት ኮሚቴ አቋቋሙ። ብዙ ጊዜ በተለምዶ ዘጠኙ ኮሚቴ ይባላል። ዘጠኝ ኮሚቴ አለም ዘጠኝ አባላት ያሉት ኮሚቴ ነው። ያ አባል ምንድን ነው ሲሰይሙ ያደረጉት ሶስት ከሱፊ ወይም ደግሞ ሱኒ ሶስት ከሰለፊና ሶስት ገለልተኛ ተብሎ ነው እና አወቃቀሩ ላይ ኮሜንት ማድረግ ይቻላል። ግን የችኮላ ስለነበር እና ደግሞ እንግዲህ በዛ መልኩ የመከረ አካል ሊኖር ይችላል በሚል እንዳለ መውሰድ እንችላለን። ኮሜንት ማድረግ የሚያስፈልገው ምንድን ነው? ድምጻችን ይሰማ ሲነሳ የተነሳው አህባሽ የሚባል ጠበኛ አለኝ ብሎ ነው። ስለዚህ መታረቅ የነበረባቸው ሁለቱ ናቸው። ድምጻችን ይሰማ ሶስት፣ አህባሽ የሚባለው ሶስት፣ ይሄኛው ዋናው ሱፊ ውስልምና ሜኒስትሪ ሙስልምና ዳኛው ነው። ምንድን ነው ያጣላችሁ ብሎ መዳኘት ያለበት ይሄኛው ነው። የተደረገው ግን ምንድነው? 2004 ላይ የተነሳ ድምጻችን ይሰማ አንድ ሺ አራት መቶ ዓመት ታሪክ ያለው ሱፊዩ ማህበረሰብ እኩል ጠረጴዛ ላይ እና ሶስት ገለልተኛ የሚባል ነገር የለም እዚህ ላይ ወይ የምትከተለው መዝሀብ ይኖረሃል። ገለልተኛ ተብሎ ዘጠኝ እንትን እና የዘጠኝ ኮሚቴ ላይ እዛ እንግዲህ ብዙ ጥያቄዎች የሚነሱ ብዙ መመርመር ያለበት ነገር አለ።